ግርማ ሞገሴ ነሽ፣ እጹብ ጹብ ድንቅ ልጅ ነሽ። እጅግ ማራኪ የተዋብሽ፣ ልብን አጥመድሽው፣ በፍቅርሽ ገዛሽው ሽመትሽው በመውደድሽ ማረግሽው

ከዚ በትራስ ምናምን እንደ ቸልቲ ቸልቲ ትንሽ ተጫወቱ። እሱን አንስተሽ

በብሩህ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የሚያሸሸው ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቅ አልማዝ ሙነ በካታ ስቢው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም፣ ሌላ ካንቺ ወዲያ ፍቅሬ። እምላለው እመኝኛል። ኩሽ ውነት የምርነው ወድሻለው